አንድ ሰው ጉልበት አቶ ወንበር ላይ የተቀመጠን ሰው በዚህ ልክ በጭካኔ እንደዚህ ማድረግ ወላሂ በጣም ነው የሚያሳዝነ ባካቸው ይህንን ቪዲዮ ላይክ ሼር አድርጋችሁ በተለይ አዲስ ለሚመጡትም ላሉትም እንዲደርስልኝ ፈልጋለሁ ማለት ነው። ላይክ ሼር እንድታደርጉ ትፈልጋለሁ። አሰላሙ አለይኩም ወራህመቱ ላይ በረካቱ። ውድ ቤተሰቦች እንዴናችሁ? ሰላምናችሁን ይጋሉ። ሰላም ነው። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ሀባይቤ እና አላህ ስብሐ ወተዓላ ሀገራችንም ሰላም አድርግልን። እኛንም በእያልንበት አላህ ይጠብቀን እያልኩኝ እንደተለመደው በአዲስ አዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት ብዙ ጊዜ አረቦች ላይ ነው የሚፈረደው። አረቦች መጥፎናቸው፣ ሰራተኛ ይበድላሉ፣ ሰራተኛ ይጎዳሉ፣ መጥፎናቸው ተብሎ ይነገራል ብዙ ጊዜ ማለት ነው። ለካ በዳይም ሰራተኛ አለ። መዳምን የሚበድል የመጣበትን አላማ የማይሰራ ስራውን ተገቢውን ስራ ተስራ ተብሎ የተሰጠውን ስራ በክብር የማይሰራ አንዳንድ መጥፎ በቃ ለሁሉም ሰራተኛ መዘዝ የሚያመጣ እንደዚህ አይነት ብልግና የሚሰሩ ሰራተኞች እንዳሉ ወላሂ ዛሬ ተረድቻለሁ ማለት ነው። በጣም ነው የያዘንኩት ባየሁት ነገር ማለት ነው። እሷ ይህን ነገር በድፍረት ሶሻል ሚዲያ ላይ ቀርጻ ስትለቅ ለሌላው ሰራተኛ ነው መዘዝ ይዛ የመጠችው። እኔ እኮ የድፍረቷ ድፍረት ካሜራ ቤቱ ላይ ያለ ጉልበት አታ አቅም አታ የተቀመጠችን ትልቅ ሴትዮ በዚህ ልክ በጭካኔ መደብደብ እኔ ተገቢ ነው ብዬ አላስብም። ወላሂ ለአዚም ነው የምላችሁ። እባካችሁ እህቶቼ ብዙ ጊዜ አረቦች ይበድላሉ እንላለንና ና አዎ፣ የሚበድሉ አረቦች እንዳሉ ሁሉ የሚበድሉም ሰራተኞች አሉ ማለት ነው። በዚችን መረዳት ትችላላችሁ ማለት ነውና ብዙ ጊዜ እባካችሁ እህቶቼ ማለት ነው በዳይ አትሆኑ፣ ተበዳይ ብትሆኑ ነው የሚመረጠው ማለት ነው። በዳይ ስትሆኑ የሰራችኋትን ነገር አላህ በእጥፍ ድርብ አድርጎ ነው የሚሰጣችሁ። ገብቷቸዋል የሰራችኋትን ነገር ታጭጣታላችሁ ማለት ነው። ጥሩ ነገርም ስታደረጉ ደግሞ ያ ሰው መጥፎ ቢያደርግባችሁ ፈጣሪ ደግሞ በጥሩ ነገር ይኪሳችኋል። መጥፎ ነገርም ስታደረጉ ደግሞ ያንን መጥፎ ነገር እጥፍ ድርብ አድርጎ ይሰጣችኋል ማለት ነው እና እኛ ከሀገራችን ስንወጣ ተመቻችቶልን አይደለም የወጣ ነው። በሰው ሀገር ላይ መተን ሰዎቹን ልንደበድብ ስራችንን ልናጎድል አይደለም የመጣ ነው። ሰርተን ተለውጠን እኛም ያለን ያለንን ግዴታችን ተወተን እነሱም ደግሞ ያለንን ሀቃችን እንዲሰጡን ሰርተን ለመለወጥ ነው ከሀገራችን የወጣ ነው። ማን ነው ማንኛውንም ሰው ልንደበድብ ሰዎቹን እንልበድድ አይደለም የወጣ ነው ከሀገራችንና፣ እና እባካችሁ የመጣንበትን እየመጣንበትን አላማ ማወቅ አለብን እና እንደዚህ አይነት እንደዚህ ደካማ አቅም አቅም ደካማ ሰዎችን እንትን ወይም ተንከባከቡ ተብላችሁ ስትሰጡ ህፃናቶችን ተንከባከባችሁ ተንከባከቡ ብላ ብለው ሀላፊነት ሲሰጣችሁ ሀላፊነታችሁን በተገቢው መንገድ ነው መወጣት ያለባችሁ ማለት ነው። ገብቷችኋል? እነሱ አያያችሁም ሊሆን ይችላል። ከአንድም ሁለቴ፣ ከሁለቱም ሶስት ሊያያችሁ ይችላሉ። ግን ፈጣሪ የሆነ ቀን ማጋለጡ አይቀርም እንደዚችው ሰራተኛ ማለት ነው። ገብቷችኋል? እሷ ካሜራ ላይ ሳታወጣት ምን ያክል ብትበድላትና ምን ያክል ግፍ ብትሰራባት ነው በዚህ ካሜራ ላይ ራሱ እንደዚህ እየዘበደበች ያወጣቻ፣ ታስባችሁታል። በተለይ ደግሞ ካሜራ ባለበት ቤት ማለት ነው። እና አንዱ በሰራው ጥፋት ሁሉም ሰው ነው መስዋትነት የሚከፍልበት። አንዷ በሰረችው ጥፋት መጥፎ ነገርም እንደዛ ሁሉም ሰራተኛ ኢትዮጵያዊ ተብለን ነው ስማችን የሚጠፋው። ጥሩ ነገርም ስናደርግ ደግሞ ኢትዮጵያውያኖች ጥሩ ናቸው ተብሎ ነው ስሚሰጠን ማለት ነው እና እባካችሁ አንዳንድ አረመኔስ ቅሌታም ባለጌ ሰራተኞች በምትሰሩ ስራ የእኛንም ስማት ታስጠፉን፣ ማለት ነው ገብቷቸዋል እና ብዙ ጊዜ ኢትዮጵያውኖች ጨካኞች ናቸው፣ ኢትዮጵያውኖች መጥፎ ነገር ይሰራሉ ተብሎ ሶሻል ሚዲያ ላይ ሲወራ ላየሁም ነበረ ግን እቺ ደግሞ በግልጽ ነው ያወጣችሁ፣ ማለት ነው አስባችሁታል። ትልቅ ሴት፣ ለዛም እኮ ለሃይል አዚም። እኔ ክርስቲያን ትሆን አላውቅም፣ የተኛው ሃይማኖት ተከታይ እንደሆ ሙስሊም እንዳልሆነች እሸቃለሁ፣ ግን የተኛው እምነት ተከታይ እንደሆነች አላውቅም። በክርስትናም ብዙ አይነት እምነት አለና፣ መዝሙር እየዘመረች የነበረው ማለት ነው እና ፈጣሪን እኮ መፍራት ማለት ከስራችን ይጀምራል። እኛ ያለብንን ሀላፍትና ስንወጣ ፈጣሪን ፈርተን፣ በቃ ሰው አየን አላየን፣ እኛ የመጣንበትን አላማ መስራት ራሱ እኮ አንዱ ከፈጣሪ መፍራት ጋር ይገናኛል። ገብቷችኋል። እች ግን መዝሙሯን እየዘመረች ሰውን እችን ትልቅ ሴትዮ አረቦች አላዩኝም፣ አላፍትና ሰጥተውኛል፣ ወደውኛል፣ ያምኑኛል ተብሎ በዚህ ልክ በሶሻል ሚዲያ ደግሞ የኔ እኮ ወላ የድፍረቷ ድፍረት ነው የገረመኝ። ገብቷቸዋል። ድፍረቷ በሶሻል ሚዲያ ቀርጻ መልቀቋ ነው የገረመኝ ማለት ነው። አረቦች እንኳን ያዩታል ለሌሎችም ሰራተኞች መዘዝ ሆናለው። ይሄ ነገር ችግር ያመጣብኛል ብላ እንኳን አልፈረችም። ገቷቸዋል የድፍረቷ ድፍረት ማለት አረቦች የፈለጉ ያክል ታማኝ ቢያደርጓቸው የፈለገ ያክል ቢያምኗቸው የፈለገ ያክል እነሱ ቢወዷችሁ ማለት የሆነች ትንሽ ጥፋት ካጠፋችሁ ያን እድሜ ልካችሁን ስታደርጉላቸው የነበረውን ጥሩ ነገር ረስተው በዛች ነገር እናንተን ገደል ያስገቧችኋል ማለት ነው። እነዚህ አረቦች ይህንን ቪዲዮ ቢያዩትና ቢደርሳቸው ምን ያክል ከኋላ ምን አይነት መዘዝ እንደሚያስከትልባት የታወቀ ነው ማለት ነው። እሷ በዚህ ልክ ደፍራ ይሄንን ነገር ካደረገች ከዚህ በኋላ ደግሞ አረቦች እንዲያደረጉኝ ብላ ሶሻል ሚዲያ ላይ መታው እንኳን እርዳታ ብትጠይቅ የሚሰማት የለም። ለምን ራሷን በቪዲዮ ወታለች? ሴቷንም ቀርጻ የድፍረቷ ድፍረት በሶሻል ሚዲያ ነው፣ ጭንቅላቷን እየደበደበቻት በሶሻል ሚዲያ የለቀቀቻት ማነው ሴቷ? ጭንቅላቷን ስትመታት ወላይ ደንግጣ፣ እንደት እንደሆነች፣ እንዴት እንደተሳቀኩኝ እኔ ሳያት ማለት ነው እናትሽ ብትሆን እንዴት አደርጋታለሽ? እህትሽ ብትሆን እንዴት አደርጋታለሽ? ቤተሰብሽ ብትሆን እንዴት አደርጋታለሽ? አታረጊ። እናንተ ላይ ሊደርስባችሁ የማትፈልጉትን ነገር ሰዎች ላይ አታድርጎ ባካችሁ። በቅንድ እራሳችሁ ማየት ነው ያለባችሁ። ሰዎች እናንተ ላይ ሊያደርጉባችሁ የማትፈልጉትን ነገር ሰው ላይ አትፈጽሙ። በቃ እናንተ ታማኝ አድ ሰዎች ታማኝ አድርጎ እምነት ሲሰጧችሁ እናንተም ታማኝ ሆናችሁ ነው መገኘት ያለባችሁ። በዚህ ይልቅ እነሱ አምነው የሴትዋን ሀላፍትና አሳልፈው ስለሰጡሽ ብር ስለሚሰጡሽ፣ አንቺም ያለብሽን ሀላፍትና በተገቢው መንገድ ነው መወጣት ያለብሽ እንጂ እነሱ አምነውኛል እምነት ሰጥቶኛል ብለስ በዚህ ልክ ተዳፍረሽ ለዛውም ሶሻል ሚዲያ የቲክቶክ የመሰለ። ቲክቶክ እኮ ስንት አለም ህዝብ እኮ ነው የሚከተለው። አረቦች እኮ እዛ ላይ ነው ተጥዶ የሚውሉት። ይህንን ነገር ቢያዩ ለእኛ ራሱ እምነት አይኖራቸውም። እኔ የሚገርማችሁ ነገር ምግብ ነው የሚሰራው። እንደምታውቁት ቤት ነው አላጸዳም ምግብ ነው የምስሰራ የሚውለው። ግን ወላሂ የልጆቹን እንትን ሀላፍትና ለእኔ ነው የምትሰጠኝ፣ ማለት ውጭ ስትወጣ፣ ወላሂ ነው የምላችሁ መጥበቅ ምግብ ሲሰሪ ትተሹ እነሱ ጋር ሄደች ተቀመጭ። ሌላ ሰራተኛ እኮ አለ፣ እነሱን እኔን እንደምታምነኝ እነሱን አታምናቸውም። አሁን ለምሳሌ ልጆቿን አሁን ፓራላይዝ ሆነች ልጅ አለች ማለት ነው። እቺ ምትይዛት ፊልፒኒዋ ሰራተኛ ናት ግን ያችን ሰራተኛ ይዛት እኔ እኮ ከሷ ጋር ሂጂ አላምናትም ትለኛለች ማለት ነው ውጭ ስትወጣ እኔን ነው እያት በአላህ ይሽሻለሁ እንደ ልጅሽ እያት ሀላፊትናውን ላንቺ ሰጥቻለሁ ሽታ እባክሽ ትለኛለች ማለት ነው እኔ እኮ እሷም ሰራተኛ ናት እኔም ሰራተኛ ነኝ እንዴት ነው እኔን ጠብቂ ምትይኝ ጠባቂዋ እኮ እሷ ናት ስላት እኔ አላምናትን አንቺ ላይ እምነት አለኝ ትለኛለች አንቺን ልጅ አለሽ እነሱም ልጅ አላቸው እኮ ስላት አይ አንቺን አምንሻለሁ እኔ አንቺን ብዙ ጊዜ አይቅሻለሁ። እንደዚህ አይነት መጥፎ ነገር አትሰሪም። ስለዚህ እያቸው፣ ወላሂ እያቸው። ሀላፊትናውን እኔ ላይ ነው የምታረገው። ማነ ስትወጣ እኔ በጣም ነው የምፈረው። እንደዛ ስታረግ ቁጭ ብዬ እነሱን ስከታተል ነው የሚውለው። እንደውም እኔ ነኝ መዳም የሚመስለው ማለት ነው። ብዙ ጊዜ ልጆቹ ሲያለቅሱ ምናምን አልችልም። በቃ ያዥ እንዲያድርጊ ነው የሚላት። ሴቶ ራሱ በጣም ነው ደስ የሚላት እኔ እንደ ልጆቼ ነው የማያቸው፣ ማለት ነው። እምነቷን ስለሰጠች እኔም ታማኝ ሆኜ ለመገኘት ነው የምሞክረው። ገብቷቸዋል። እናም አሁን ዛሬ ሴትዋ ተሳፍራለች። የሚገርማችሁ ነገር ማለት ነው እኔ ያለሁት አሁን ሳላ ላይ ነው። ሴትዋ አሁን ኡምራ ተሳፍራለች። ልጆቹ አሉ፣ ግን ከነሱ ጋር ተኝ ብላኝ ነው የሄደችው። አስባችሁታል? ከነሱ ጋር ተኝ አንቺ፣ አማና አማና ሰጥችሽ አለው። ልጆቼን ከነሱ ከሰራተኛዋ ጋር አብረች ተኝተች፣ እኔ እስከሚመጣ ድረስ ከእሷ ጋር ተኝ ብላኝ ነው የሄደችው ማለት ነው። ይው አሁን ለእናንተ ቪዲዮ ለመስራት ውጭ ወጥቼ ነው እንጂ እነሱ ጋር ነው የተኝሁት ማለት ነው። ገብቷቸዋል። ይህን ያክል እነሱ ሲያምኑን፣ እኛም ታማኝ ሆነን ነው መገኘት ያለብን። እነሱ መጥፎ ይሁን የሚያገባን ነገር የለም፣ ያለብ የመጣንበትን አላማ መስራት አለብን ብዬ ነው የማስበው። እና በዚህ ልክ ሰው እምነት ሲሰጣችሁ በዚህ ልክ እንትን ክብራችሁን ዝቅ የሚያደርግ ነገር እንደዚህ አይነት ቅሌት መስራት ተገቢ ነው ብዬ አላስብም። አንቺ ብቻ አይደለም ስምሽ የሚጠፋው እኛ ጭምር ነው ስማችን የሚጠፋው። ኢትዮጵያውኖች ተብላ አንቺ በስምሽ ተለይተሽ አይደለም የምትሰደቢው ወይም ደግሞ መጥፎ ስም የሚሰጥሽ ኢትዮጵያዊ ሰራተኛ ናት ነው የሚባለው። በአንድ ኢትዮጵያ ስም ነው የምትጠሪው እና እባካችሁ ጥንቃቄ አድርጉ። የመጣችሁበትን አላማ እወቁ። በቃ እኛ ለመስራት ነው የመጣነው። ስራችንን በአግባቡ መስራት አለብን። እነሱ በደሉንም አልበደሉንም እነሱ ቢበድሉን ይሻላል፣ እኛ እነሱን ከምንበድላቸው እነሱ እኛን ቢበድሉን ይሻላል። ለምን ብትሉ ተበዳይ ስትሆኑ አላህ በጥሩ ነገር ነው የሚኪሳችሁ፣ በዳይ ስትሆኑ ደግሞ በመጥፎ ነገር ነው የሚሰጣችሁ። ለሰራችሁት መጥፎ ነገር እጥፍ ነው ምትበቃ። ያን የዘራችሁትን ነገር ታጭዳላችሁ። የሆነ ቀን ማጨዳችሁ አይቀርም። እዚች ዱንያ ላይ እያላችሁ ያችን መጥፎ ነገር ሰርታችሁ ባታጭዷት እና ያቺ ፍሬዋ ባደርሳችሁ እንኳን አኬራ ላይ ይጠብቃችኋል ማለት ነው። እና ተጠንቀቁ፣ የመጣችሁበትን አላማ ይወቁ። እኔም ከእናንተ ተሽዬ አይደለም፣ ግን ሶሻል ሚዲያ ላይ ሶሻል ሚዲያ ስላለኝ ባየውት ነገር እኔም ሌላ እህቶቼን ማስጠንቀቅ አለብኝ ብዬ ነው የማስበው። ወላሂ ላዚም እዚ ጋ ይህንን ኮመንቲው፣ ዛሬ ላይ የሆነ ቪዲዮ ሰርቼ ነበር፣ እዛ ላይ ብዙ ልጆች አስተያየት ምናምን ሲሰጡ ቪዲዮ ሰርቼ ነበር። እኔ በእኔ አይተው ትምህርት የወሰዱ ብዙ ስላሉ ነው ይህንን ቪዲዮ የምሰራው ማለት ነው። ገብታችኋል። ከኔ ሰምተው የተጠነቀቁ አሉ። ከኔ ሰምተው ብዙ ነገር የተማሩ አሉ። አዲስ መጥተው እንትን ስለ ሰውዲ አረቢያ ሕግ ምናምን የሚያውቁ እንዲሁም ደግሞ መጥፎ ነገር እንዳያጋጥማቸው እንዲሁም ደግሞ ዳም ቤት ሆኖ ምን ማድረግ እንዳለባቸው ብዙ ጊዜ ስለምናገር ብዙ ከኔ የተማሩ ልጆች አሉ። ለዛም ነው ይሄንን ቪዲዮ የምሰራው ማለት ነው። ሶሻል ሚዲያ ላይ እስካለኝ ድረስ እኔም መጥፎ የሆነውን ነገር ሌሎች እህቶቼ እንዳይሳሰቱ እኔም ከነሱ እንዲማርና እኔም እነሱም ከኔ እንዲማሩ ማድረግ እፈልጋለሁ። እና እህቶቼ ተጠንቀቁ። አላህ ይጠብቃችሁም ይጠብቀንም። ግን ከአላህም በታች ደግሞ ከፈጣሪም በታች ራሳችን መጠንቀቅ አለብን። የመጣንበትን አላማ ማወቅ አለብን። አረቦች ጥሩ ሆኑ መጥፎ ሆኑ መጥፎ መጥፎ ሆኖብኛል እኔም መጥፎ ሊሆንባቸው አትበሉ ሐቃችሁን አላህ ይወስድላችኋል። ሐቃችሁን ፈጣሪ ያወጣላችኋል። ግን ሰዎችን አትበድሉ። በዳ አትሆኑ፣ አበደን ማለት ነው። ሰዎች ይበድሏችሁ፣ ግን አላህ ደግሞ እጥፍ አድርጎ ይሰጣችኋል። ሁሉ ነገራችሁን ለፈጣሪ መስጠት አለባችሁ ብዬ ነው ማስበው፣ እንደ ራሴ ማለት ነው። እና አላህ ይጠብቃችሁ፣ የሚጠብቀንም። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁን ያመሰግናለሁ። ቪዲዮን ግን ላይክ፣ ሼር ማድረካችሁን አትርሶ። በተለይ ደግሞ አዲስ ለሚመጡትም ይህን ነገር ለማያውቁትም ጥንቃቄ እንዲያደርጉ ላይቶቼ ላይክ ሼር አድርጎ አድርጋችሁ አድርሱልኝ። ለቻናሌ መድ ሰሆናችሁ ሰብስክራይብ አድርጎ አድርጉ ወዳችኋለሁ። ከኔ በላይ አላህ ይውደዳችሁ። ወዳችኋል። ብስምላ። እችናታውን ከኋላ ያለችው እሷ ናት፣ ልጅ የምትይዘው ብዙ ጊዜ እንትን የምንለው ከሷናት እዚጋ ተጣልተነው እንዴ! ብስምላ አሁን ያየሁት ወላሂ ቪዲዮ እየሰራሁ እንደዚህ እስከ እሷ ጋር እንደተጣላ በኋላ አየሁትም ነበር። መላፋት በጣም ተወዳለች። እና ሀባይቢ እህቶቼ ወዳችኋለሁ፣ እንደነገርኳችሁ አላህ ደግሞ ከኔ በላይ ይውደዳችሁ። ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ያብቃችሁ። ላለው ላይኳን አትርሷ።